ልብ ናገር። ዛሬ እሱ ተራ ነው። ወዲ የሚገርም ቪዲዮ ነው ይዤላችሁ የመጣሁት። የፋንዲሻ ፋሚሊዎቹ እንዴት ናችሁ? ሰላም ናችሁ? እንደምን ቆያችሁ? ሁሉ መስክን ነው። በጣም ዳና ነኛል። ዛሬ ደግሞ ባበረ ቪዲዮ ተመልሻለሁ። ዛሬ ፍቅርና አሌክስ ምን ያሳዩናል? ለምን ደግሞ አብረን ከእናንተ ጋር ሆነን የምናየው ነው የሚሆነው። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ፋንዲሻ ፋሚሊዎች አስር ሺህ ሰብስክራይብ ለማድረግ ለመግባት አቅደናል እና ሁላችንም ሰብስክራይብ እናደርጋለን። በፍቅር የፋንዲሻ ፋሚሊ ደግሞ አታሳፍሩኝም። አስር ሺህ እንገባለን ብዬ አስባለሁ። በቅርቡ አስር ሺህ ለመግባት አቅደናል። እቅዱን ደግሞ እንፈጽማለን እናንተ ከረዳችሁኝ ምንም ማንገባበት ምክንያት ስለሌለ ሁላችንም ሰብስክራይብ እናደርጋለን። የደወል ምልክቷን ደግሞ እንጫናለን፣ ሁሌም አዳዲስ ቪዲዮዎች ይደርሱናል። ፋንዲሻ ፋሚሊዎች ሁላችንም ሰብስክራይብ ማድረግ እንዳንረሳ እና የጨረቃ ፋሚሊዎችን ካላችሁ ሰብስክራይብ ማድረጋቸውን እንዳትረሱ። በፍቅር ሁላችሁም ሰብስክራይብ አድርጉልኝ። በቀጥታ ወደ ቪዲዮ እናልፋለን። ይሄ አውቄበታለሁ፣ ነቅቼበታለሁ። ባህሪውን እየወጣ ነው። የሆነ የተደበቀ ባህሪዎች ይወጣሉ። እንዲህ ፈንቅለው ነው የሚወጡ፣ ፈንቅለው ከውስጥ። በደንብ እንጠያይቃለን፣ በደንብ ብዙ የማናቃቸው ነገሮች ሰውም የማያውቀው ነገሮች ለዛ ነው እንግዲህ ብቻ መጸለይ ነው ዋና ነው። ከላይ ለላይኛው እሺ፣ እጣ ይጣል ነው ወይስ ማን ይጀምር? አያ አንቺ ጀምር፣ አንተ ጀምር፣ ከም ሌዲስ ፈርስት ነው። አንቺ ጀምሪ ግን እግዚአብሔር ያከብራችሁ እንዳከበራችሁ። አሁን የፍቅር እኮ ነው የሚመስላቸው ዲንስ የፍቅር አከብራችሁ ነው የፍቅር ነው የፍቅር ነው ያከብራ ነው የፍርሃት ነው። የትኛውን ቦታ ላይ ፈርስት ሌዲ ማለት አለብን? ገባሽ? ቅድሚያ ሴቶች፣ ቅድሚያ ለሴት መስጠት አለብን። ስለዚህ ለሴቶች ቅድሚያ። ቴንክ ዩ ቴንክ ዩ። በእውነቱ ያው እንግዲህ እኔ ከቀላሉ ነው የሚጀምረው። አሌክስ ሲናደድ እንደው የሚያደርገው ምን ማድረግ ይቀናል? ከባድ ጥያቄ ነው ትያለሽ። ግን ቀላል ነው አ ቀላል ከቀላሉ ነው እንደነገርኩ። ከኔ አንይ ስናደድ ማረጉ ነው ያላቀ እንዴት በቃ የሆነ ነርቮስ ነው ፍቅርና አሌክስ አምሮ ደምቆ መጥተዋል። ዛሬም ደግሞ ያው ፈታ ዘና እያሉ ነው የመጡት። ሳቃችሁን ጠብቀው ያው እኛን ለማሳቅ፣ ለማስተማር፣ ዘና ለማድረግ በቦታው ዝግጁ ሆነው መጥተዋል። እኛም ደግሞ ፈታ ዘና እያለን ከእናንተ እሱ ጋራም እየተጫወተን በተለያዩ ቦታ ሆናችሁ ቪዲዮ የሚታዩት ሁላችሁም በድጋሚ ሰብስክራይብ እያደረጋችሁ ቤተሰብ መሆን ትችላላችሁ። አስር ሺህ ሰብስክራይብ ሊንገባ ነው። ሰብስክራይብ ለሁለታችንም መጠየቅ ትችላለህ። ኦፕን ሁን፣ እኛ ችግር የለብንም። ሙሉ ልጠይቅህ ወይስ ተራ በተራ በጣሪ? አንተ በኪነ ጥበቡ እንደው እንደ ነገሩ አንተ አስችለኝ መቻን ስጠኝ ነው የሚባለው። ጧት ስትነሽ ና ማታ ስተኝ ምጸልይ ጸሎት በሰላም መልከኝ በሰላም አሳድረኝ እላለሁ። ማታ ቀን በሰላም ያሳደርከኝ በሰላም አውለኝ። በቃ ይሄንን ብዬ ነው የምነሳው። ዳዊት ምናምን እደግማለሁ። ዘዊ አዎ ያው ዛሬም በባለፉ እንደ ባለፉ በጥያቄ ነው መጡት። ሁለቱም በጥያቄ ነው እየተፋጠጡ ያሉት። በጥያቄ ማን ያሸንፋል ማን ይሸንፋል የሚለውን ደግሞ አብረን ነው የምናየው። እስከ ቪዲዮ ፍጻሜ ቆዩ። ምን አይነት ጥያቄዎች ያስተምራሉ ወይስ ያዝናናሉ የሚለውን ደግሞ ለእናንተ እተዋላችኋለሁ። ሁላችሁም ሰብስክራይብ እና ላይክ እያደረጋችሁ ሀሳባችሁን በኮሜንት ላስቀምጡ። እስቲ ጥያቄዎችን እያየን በመሃል ሀሳባችን የምንሰጥ ነው የሚሆነው። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። አስር ሺህ ለመግባት እየሄድን ነው። ሰብስክራይብ ማድረጋችሁን እንዳትረሱ እና አሁን ወደ ከባዱ ጥያቄ ልጠይቅ ነው Mm-hmm. Mm-hmm. Mm-hmm. Mm-hmm. Mm-hmm. Mm-hmm. Mm-hmm. Mm-hmm. Mm-hmm. Mm-hmm. Mm-hmm. Mm-hmm. ነው ነው ነው የምትወደውን ዘፈን ጋብዘኝ አልልህም። ዝፈንልኝ ተስረቅረቅልኝ። ድምጼ አያምርም ምናምን ል ቅጣት ነው የሚሆነው። ድምጼ አያምርም። በጣም ወዶ ዘፈን የታምራት ደስታ አብዛኛው ፋሚሊ ምናምን ሁላ ያውቃል ይህን ዘፈን። በጣም አይበልጥ የሚለው የታባቱ ክብሬን ከአንቺ አይበልጥ ይሁን ምናምን ልቻለው ምናምን ሁሉን ሁሉንም ታምራት ተወዳለ ነው ያው ለአሌክስ ዘፈን እንድ ዘፍን እድል ደርሶለታል። ሙዚቃውን ይጫወታል። እስቲ ፈታ ዘና እያላችሁ እንደሆነ ተስፋ አደርጋለሁ። ሙዚቃውን እንዴት ነው ዘፈና የዘፈኑ አመራረጡ እንዴት ነው? የሚወዳው ለሷ ነው ብዬ የጋበዛላት ይጋበዛላት እና አሪፍ ነው እና አሁንም እስቲ ያለውን ነገር እያየን ነው። ምን ሄደው እስከ ቪዲዮ ፍፃሜ አብራችሁን ቆዩ፣ የትም እንዳትሄዱ። አስር ሺህ ሰብስክራይብ ለመግባት እየሄደን ነው። ሁላችንም ሰብስክራይብ እናደርጋለን። በያላችሁበት ዘና ፈታ እያላችሁ እንደሆነ ተስፋ አደርጋለሁ። አሁንም አይተን እንመለስ። ሙርም ወደውን እያሉ እያስቡ

ያምራል ያበባ፣ ፍቅራችን አንለያይም፣ አንለያይም፣ አንለያይም። በጣም ደስ ይለኛል። አይ በጣም ደስ ይላል። እውነት ድምጽህ ግን ለክፉ እኮ አይሰጥም። አሪፍ ነው። አይ አልተገራም፣ ገባሽ? አረ እኔን ዘፍኛለሁ እንኳን አንተ በዚህ ጩቤ ድምጽ ትንቢ የኔ ድምጽ ብዙ ጊዜ ለመንዙማ ነው የሚሆነው፣ ወፈር ብራብ ያለ ስለ ምን ነው

ፋሚሊ የወንድ ልጅ ደግሞ ስና የሴት ልጅ እድሜ አይጠየቅም፣ እያለች ነው እና እስ ይህ ጥያቄ ለእናንተ ልተውላችሁ። እስ የእናንተን ሀሳባችሁን ኮመንት ላስቀምጡ። እንዴት ይጠየቃሉ ወይስ አይጠየቅም? ይሄ ጥያቄ የሚለውን ደግሞ በእኔ በኩል አይጠየቅም እያስባሉ እስ የእናንተን እስ ሀሳባችሁን ኮመንት ላስቀምጡልኝ። እስ አሁንም ያለውን ነገሮችን እያየን ነው የምንሄደው። አስር ሺህ ለመግባት እየሄዳን ነው። ሰብስክራይብ እያደረጋችሁ ፋሚሊ መሆን ትችላላችሁ። ሁላችሁም የፋንድሻ ፋሚሊ ደግሞ አታሳፍሩኝም። ሰብስክራይብ እያደረጋችሁ ቤተሰቡን ሀሳባችሁን ኮሜንት ላስቀምጡልኝ። የአሁኑ ጥያቄ ኮመንት ላስቀምጡልኝ። እስ አሁንም ተከታትለን እንመለስ። ሴት ልጅ ና ይጠየቅም። ሊያፋጥጠኝ ኮ ነው። አይገርምህም? ኔ ኮ ስታይ የ12 ዓመት ልጅ ነው አንተ ስንት ገመትክ?

አራጨብጭቡ አጨብጭቡ አራጨብጭቡ እና ደስ ይላል። 21 አመት ነው ነው 25 አመት ነው ያ እ ልዩነት አለን አይመስለኝም። እኔና ኖርማል እንትን እኮ አራት አመት ወደ ጥያቄሽ ወደ ጥያቄሽ የእድሜ ባለ ጠጋ ነው። በእውነት አንተ፣ እሺ አሁን መዋሸት አይቻልም። ከፍቅር የምትወደው ሶስት ነገር አይ ፍቅር እባላለሁ። ከፍቅር የምወዱላትን እንደ ሶስት ነገሮች ያ ላይክ ፐርሰናሊ በደንብ ስቀርብም ስለማውቃት፣ አንደኛ አንደኛ ጥንካሬሽ

ጥያቄ በጥያቄ ሆኖ ነው የመጡት። የዛሬው ይገርማል። ማን ነው የሚሸነፈው? ማነው? እሷ ትሸነፋለች ወይስ እሱ ይሸነፋል የሚለውን እስከ መጨረሻው ካየን የምናውቅ ነው የሚሆነው። እስከ ቪዲዮ ፍጻሜ አብራችሁ ቆዩ። ጥያቄዎችን እየወደዳችሁ እንደሆነ ተስፋ አርጋለሁ። እናንተ ምን ጥያቄ መጠያየቅ ትችላላችሁ። አጠገብ ካለ ሰው ጋር የተለያዩ ጥያቄዎችን በማንሳት መጠያየቅ ትችላላችሁ። አሪፍ ጊዜ እያሳለፋችሁ እንደሆነ ተስፋ አርጋለሁ። አሁንም በቀጥታ ወደ ቪዲዮ እናልፋለን። ፋንድሻ ፋሚሊዎች ሁላችንም ሰብስክራይብ እያደርገን ቤተሰብ መሆን ትችላላችሁ። ሀሳባችሁን ኮሜንት ላስቀምጥ። አይተን እንመለስ። ጥያቄ ነው፣ እኔ ማወቅ ስለምፈልግ ነውማወቅ ስለፈለግ ነው። ጥያቄ አለ። ስለዚህ ልድጋም ታስደግመኛለህ? በዚሁ የሚያስጠላህ ነገር ደግሞ ከኔ ሦስት ማርያምን አንተ ምን አገባ? እንዲህ ሸመኛ ነሽ። በጣም ሸመኛ ነሽ።

ጅል እዚ ትረኝ ጅል። እኮ ሸመኞች እንደዛ ናቸው ብዙ ጊዜ ሞኝ ናቸው። እግዚአብሔር ደግሞ ከጎን ያለው ሰው በምንም ምክንያት እንዲከፋ አልፈልግም። በተለይ በእኔ ምክንያት ይደብረኛል። ያ ሰው ባይደብረው ራሱ እንደደበረው ነው ቲንክ ማለት በቃ ከራስ ማለት ለምንድን ነው ለራስሽ እራሱ እንትን አይኖርሽ? ከባሻር እንደሆነ ራስሽን ከወደድሽ የሆነ ብዙ ጊዜ ሰልፊሽ ይባላል፣ ለራስ ወደድ ይባላል ነው አይደል? ግን ለምን ራስሽን ካልወደድሽ ማለት ልትወጅ አንቺ። እኔ ለምሳሌ ራሴን ካልወደድኩኝ ማንንም እንደወደድ አልችልም። ራሴን ካላከብርኩ ማንንም ላከብር አልችልም። ስለዚህ በመጠኑ እሺ፣ ምንም ነገር ቢሆንም በመጠኑ ሲሆን ደስ ይላልና ያንቺ ደግሞ ከመጠን በላይ ነው።

እየጠየቅሽኝ ልት ደግሞ የጠይቅሽ እስኪ፣ ከኔ የምትወጂውን ሶስት ነገሮች። አሪፍ ቆይታ እያደረጋችሁ እንደሆነ ተስፋ አደረጋለሁ። ብዙ ትምህርቶችን ብዙ እውቀቶችን እየወሰዳችሁ እንደሆነ ተስፋ አደረጋለሁ። ብዙ ትምህርት ለእናንተም የሚሆን ለእኔም የሚሆን ትምህርት እየወሰደን ነው ብዬ አስባለሁ። በራሱ በኩልም በእናንተ በኩልም አስባለሁ። እነዛ እየወሰዳችሁ እንደሆነ አሪፍ ጊዜ እያሳለፋችሁ መሆኑን እና እና ጥሩ ትምህርቶችን እየወሰዳችሁ ነው ብዬ አስባለሁ። በድጋሚ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በፍቅር ጠይቃችኋለሁ። የፍቅር ፋሚሊዎች ሰብስክራይብ ማድረጋችሁን እንዳዘናጉ እና አሁንም ቪዲዮን ጨርሰን ነው የምናየው። እስኪ አሁንም ተከታትለን እንመለስ። ይሄ ለሰው ያለህ አክብሮት፣ አክብሩት፣ ቀጥልበት። የእውነት የእውነት፣ የምሬ ነው። በጓደኝነትም አጠገብ ላለ ሰው በቃ ለፋሚሊም ያለ ክብር በጣም ነው ደስ የሚለኝ። እና ዋና ደግሞ ለሁለት ሰው መቀራረብ፣ በትዳር በፍቅረኛ በጓደኝነት በቤተሰብ በሁሉም ክብር፣ እውነት ክብር ዋነኛ ነገር ነው። እና አንተ የሰው አክብሮት አለ፣ ታከብራለህ። ጌታ በእውነት ጌታን የበሬ ነው። እና ሌላ ምን አለ? ሌላ ምን አለ? በጣም ስትሮንግ ነ ጠንካራ ነህ። ሰውነታዊ ሳይሆን ሰውነት የማይታወቀ ነው እንደ እንደዚህ ፈርጥመህ ነው የሚባለው። እንደዚህ ብለህ ጠንካራ አይደለም ብለህ ራሱ እነሱ ውሸታም ነው የሚሉኝ። እና የሆነ ጥንካሬ አለ። እንደገና ይሄ አራተኛ አካላት የሆነ ታውቅበታለህ። ማውራት አወራር ማለት ነው። የተናደደን ሰው ማረጋጋት ትችላለህ፣ ማሳመንም ትችላለህ። ይህ ንግግር የሚያምርለት ሰው ሌላ በቃ ደስ ይላል። ሁሉ ነገር እንደ ሞድል ስለወጣ ፈንቅሎ አይኔማ በቃ መናገር አልፈለግኩም ነበርኩ ያው እነሱ እሱ ተናግሮ ምናምን ስለሚሉኝ ነው እንጂ አሁንማ በቃ ይኮራብኛል፣ ይቀብጥብኛል። ተውት፣ በቃ ኩራተኛ ነው የሚሆነው። አረ ምን ያልኩራ። አየን፣ ልክሽ። እሺ፣ ደግሞ ሌላ ምን እንጠይቅሽ? ህልም አለሽ? ህልም እንዴ? ያ ሰው ልጅ ያለ ህልም እንዴት? እሺ፣ ህልምሽን ማለት ህልምሽን እንዳታሳቂ ከሚያደርግሽና እንድታሳቂ ደግሞ ከሚያደርጉሽ ነገሮች ውስጥ ሁለት ሁለት ስትቀጭ እንዳታሳኪ ያረገሽ የሆነ በቃ ስትታገዩ የነበረ ነገር ደግሞ እንድታሳኪው ደግሞ ሲያረግሽ የነበረ ነገር። ኦኬ፣ እኔ የሆነ ህልም አለኝ። ገባክ? ያን ህልም እዛ ድሪሚ ላይ ደግሞ ለመድረስ በጣም ትልቅ ነገር ካሰብክ በትንሽ ነገር አታገኘው። በጣም ብዙ ጉዞ ብዙ ስብራት፣ ብዙ ድካም ምናምን ይኖረዋል። ይህን ደግሞ አምነህበት ነው እዛ ነገር ውስጥ መግባት። እኔ ደግሞ እንደዛ አልነበረም። የኔ ሀሳብ በቃ እዛ ቦታ ነው፣ በቃ እዛ ቦታ ዝም ብሎ መድረስ ነው፣ ገባ። የሆነ ምንም እንትን እንዲያጋጥመኝ፣ ሚስቴክ ምናምን እንዲያጋጥመኝ፣ ፈተናዎች ምናምን አልፈልግም እና አልፈልግምም፣ ሳ መጀመሪያ አላሰብኩትም እንጂ እና በዛ መሀል ደግሞ ቤተሰብ ድሪሜን ስለሚያውቅ እየገፋፉኝ ነበር፣ ያበረታቱኝ ነበር ምናምን ገባ። እና እነሱ ቤተሰብ ለአንተ ብሎ ነው ማንኛውንም ነገር እንትን የሚለው ምክንያቱም ካሳለፈው ላይፍ አንጻር ማለት ነው። እና እኔ ደግሞ ምንድን ነው ቤተሰብ ትክክለኛ ነገር እየነገረኝ አይመስለኝም። ማለት በቃ እኔ እዛ ዝም ብሎ ድሜ ላይ ለምን እለፋለው ለምን እንደዚህ ያደጋለው? የሆነ ያሰብኩት ነገር እኔ ጋር የሚመጣ ነው የሚመስለኝ። እኔ ታግጌ እሱ ጋር መድረስ እንዳለብኝ አላውቅም ነበር። እና ከዛ አንጻር ደግሞ በቃ አጠገቦች ያሉት ጓደኞቼ ምናምን ቅርብ ያሉ ሰዎች ደግሞ ያንን ነገር ያበረታቱኛል። ገባ ከቤተሰብ ጋር ያለውን ነገር በቃው እንዴ ያረፈታ በይ ምናምን እና ድክመቶቼ፣ በቃ ደካማ ጎን የነበሩ እነሱ እነሱን አሁን ላይ ክሊን አርግ ያለው አስወግጃለሁ። ከቤተሰብ ጋም ይሄን አልነበርኩኝ፣ አሁን ግን ክሎዞኛ ያለው እግዚአብሔር ይመስገን ከቤተሰቦቼ ጋር አሪፍ ላይ ነኝ። እና አሁን ላይ ምንም ያግደኝ ነገር የለም የራሴ ፍላጎት ብቻ ነው። እና እኔ ደግሞ አሁን ሞራሌ በአሁን ሞራሌ በቅርቡ ህልሜን እንደማሳካ ቃለሁ። እግዚአብሔርን እና አኮራለሁ። እና አንተስ? እኔ ደግሞ አኮራለሁ፣ አላሳፍርህም። አሪፍ። ሌላ ጥያቄ ልምጀምር። ፍቅር የሚሳካለት የሚሳካላት ወጥ ምንድን ነው? እንጀራ መጋገር ትችላለች። አይታለች ትግሬ እት ሙርቲ ኩክ ስታረጊ በጣም የሚሳካልሽ እና የሚጣፍጥልሽ ባይ ጌታ ምስክሬን እሪ እግዚአብሔርን ራሴን እንዲህ እንትን ለማለት አይደለም ለማደናነቅ ምናምን ሳይሆን እውነት ምግብ ይሳካልኛል፣ በጣም ነው የሚሳካልኝ። ይሄ አሁን ለምሳሌ ሽሮ ነው ንዝለያት ካከታተፊ እንደ እያሳየሁ ፍክት በጣም ደስ ይለኝ ነበርና ሽሮ ሽሮው ምስሬን፣ ዶሮዬን ወይኔ ዶሮ ለባል ለማቀፍ መቅመስ አለብን። በጨዋታ መሀል ዘና ፈታ እያለ እስከዚህ ደርሰናል። አሪፍ ጊዜ አሪፍ ጨዋታ እንደነበረ አስባለሁ። እናንተን በቤታችሁ ናችሁ እንዲህ አይነት ጥያቄ ከጓደኞቻችሁ ጋር መጠያያቅ ትችላላችሁ አሪፍ ጊዜ እያሳለፋችሁ እንደሆነ አሪፍ ጊዜ እንደነበረን አስባለሁ እና በድጋሚ አስር ሺህ ሰብስክራይብ ለመግባት እየደን ነው አስር ሺህ ለመግባት በቅርቡ እንገባለን ብዬ አስባለሁ ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ ሀሳባችሁን በኮመንት ላይ የቅድሙን ጥያቄ ደግሞ በኮመንት መልሱልኝ ስለነበረን አብሮነታችሁ ከልብ አመሰግናለሁ በቀጣይ ቪዲዮ አገኛችኋለሁ ሰላም